ያለማሰዣ እስከ 150 ሺህ ብር የሚደርስ የዲጂታል ብድር አገልግሎት መስጠት መጀመሩን ገልጿል። በሁለት ወራት ውስጥም እስከ 1.6 ቢሊዮን ብር ማበደሩን ነው የገለጸው። የኢትዮጵያ ገቢዎች ሚኒስቴር ያወጣው የጉምሩክ ዋጋ አተማመን መመሪያ ተግባራዊ ሆኗል። ለመሆኑ ይህ መመሪያ ምንድን ነው? ለሀገራችንስ ያለው ፋይዳ ምን ይመስላል? የሚለውንና ሌሎች ወቅታዊ ጉዳዮችን ከተለያዩ ምንጮች አጠናክረን በዚህ ቪዲዮ እናቀርባለን። መሰል መረጃዎች ከዚህም በኋላ እንዲደርሳችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እነዚህን መረጃዎች እንድታገኙ ከወዲሁ እንጋብዛለን ወደ መረጃዎቻችን ስናልፍ እንግዲህ አዲሱ የኢትዮጵያ ገቢዎች ሚኒስቴር ያወጣው የአገሪቱን የጉምሩክ ስርዓት ለማዘመን እንዲሁም ከዓለም አቀፍ መስፈርቶች በተለይም ከዓለም ንግድ ድርጅት ደረጃዎች ጋር ለማጣጣም ያለመ አዲስና ሁሉን አቀፍ የሆነ የጉምሩክ ዋጋ አተማመን መመሪያ ተግባራዊ መደረግ መጀመሩ ነው የተገለጸው። በዚህም ደግሞ በገቢና ወጪ እቃዎች ላይ የሚጣለው ቀረጥና ታክስ የሚሰላበትን ዋጋ የሚወስንበትን ስርዓት በማጠናከሩ ረገድ ትልቅ ሚና ይጫወታል ተብሎ ነው የሚጠበቀው። መመሪያው እንግዲህ የእቃዎቹን የቀረጥ ዋጋ ለመወሰን በቅደም ተከተል ጥቅም ላይ መዋል ያለባቸውን ዋናና ያላቸውን ስድስት ዘዴዎች አስቀምጧል። ከዚህም በተጨማሪ ደግሞ በአስመጮች ላይ ጥብቅ ቁጥጥር ለማድረግና ና ማጭበርበርን እና የዋጋ ማሳነስን ለመከላከል መመሪያው የተገለጸው የግብይት ዋጋ ውድቅ የሚሆንባቸውን ምክንያቶችን በግልጽ አስቀምጧል። ከነዚህም መካከል ትክክለኛ መረጃን አለማቅረብ፣ የሀሰት ሰነድ ማቅረብ ወይም ግዴታ የሆኑ ተጨማሪ ክፍያዎችን አለማካተት ይገኙበታል። የጉምሩክ ኮሚሽኑ ጥርጣሬ ካደረበት አስመጮች ትክክለኛ የህግ ማስረጃቸውን በ15 ቀናት ውስጥ እንዲያቀርቡ ይጠይቃል። ይህ እርምጃ በሀገሪቱ የንግድ አስተዳደር ዘርፍ ግልጽነትና ተጠያቂነትን ለማጠናከር ያለመ ትልቅ እርምጃ ሲሆን አስመጪዎች ትክክለኛ መረጃን ብቻ እንዲያቀርቡ ግዳጅ ይጥልባቸዋልም ነው የተባለው። ወደ ሁለተኛው መረጃችን እናልፋለን። ሁለተኛው መረጃችን የሚሆነው ደግሞ የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለማሰዣ እስከ 150 ሺ ብር የሚደርስ የዲጂታል ብድር አገልግሎት መስጠት መጀመሩን ገልጿል። በሁለት ወራት ውስጥም እስከ 1.6 ቢሊዮን ብር ማበደሩን ነው የገለጸው። ሲቢኢ በጄ የሚል ስያሜ የተሰጠው ይህ የብድር አገልግሎት እንግዲህ ለዘጠኝ ወራት ሙከራ ሲደረግበት ቆይቷል። ባለፉት ሁለት ወራት ተግባራዊ ተደርጎ ነበረ። ይህንን ብድር ለማግኘት መስፈ ሲያስቀርቱ የሚሆነው የመንግስት ሰራተኞች የሚሰሩበት መስሪያ ቤት የሲቢኢ ብር አካውንት ሊኖረው እንደሚገባ ነው የገለጸው ባንኩ። ከዚያ በተጨማሪ ደግሞ ይህንን አገልግሎት ለማግኘት እነዚህ መስሪያ ቤቶች ቀድመው ከባንኩ ጋር ውል መፈረም ይገባቸዋል። እስካሁን ባንኩ ከ478 ኩባንያዎች ጋር ተፈራርሟል። ከእነዚህም ውስጥ ደግሞ 83ቱ ስምምነት የጸደቀላቸው ናቸው ተብሏል። በሶስተኝነት ደረጃ ደግሞ ለዛሬ የያዝንላችሁ መረጃ የሚሆነው በኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆን የግብር ምጣኔ ይፋ ስለመደረጉ ነው። እንግዲህ እንደምትመለከቱት የኪራይ ገቢ ዝርዝሮች ከግብር ምጣኔ እና ተቀናሽ መጠን ጋር ተያይዘው ቀርበዋል። በዚህም መሰረት በአመት እስከ 24 ሺህ ብር የኪራይ ገቢ ላላችሁ ምንም የምትከፍሉት ግብር እንደማይኖር ይገልጻል። ከ24 ሺህ እስከ 48 ሺህ የሚደርስ ገቢ የሚኖራችሁ ደግሞ እስከ 15% ግብር ይታሰቡባችሁ እና በአጠቃላይ 3 600 ብር ተቀናሽ ይሆናል ማለት ነው። እንዲሁም ከ48 እስከ 84000 ብር የአመት ገቢ የሚኖራችሁ እስከ 20% ግብር ይቆረጥና እስከ 6000 ብር የሚሆን ተቀናሽ ይሆናል ማለት ነው። ከ84000 እስከ 120000 ብር ደግሞ የአመት የኪራይ ገቢ የሚኖራችሁ እስከ 25% ግብር ይጣላል። ከዛም በአጠቃላይ እስከ 10200 ተቀናሽ ገንዘብ ይሆናል ማለት ነው። ከ120 እስከ 168 ሺ ብር ገቢ የሚኖራችሁ ደግሞ እስከ 30% ግብር ይታሰባል። በአጠቃላይ እስከ 16200 ብር ይከፈላል ማለት ነው። በመጨረሻ ደግሞ ከ168 ሺ ብርና ከዚያ በላይ ገቢ የሚኖራችሁ በአጠቃላይ 24600 ብር የመክፈል ግዴታ ይኖርባቸዋል የተባለው። ለዛሬ የያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ከዚህ በመቀጠል ደግሞ ዕለታዊው የገንዘብ ምንዛሬ ምን ይመስላል የሚለውን በ የኢትዮጵያ ንግድ ባንክና በሌሎች ባንኮች ወደ እናንተ እናደርሳለን። ዛሬ ዕለት በኢትዮጵያ ንግድ ባንክ እንግዲህ ዶላር በ150 ብር ከ52 ሳንቲም ተገዝቶ በ153 ብር ከ53 ሳንቲም እየተሸጠ ይገኛል። ፓውንድ ደግሞ በ194 ብር ከ01 ሳንቲም ተገዝቶ በ197 ብር ከ89 እየተሸጠ ይገኛል። ዩሮ ደግሞ በ174 ብር ከ23 ሳንቲም ተገዝቶ በ177 ብር ከ72 ሳንቲም እየተሸጠ እንደሚገኝ መረጃውን አግኝተናል ማለት ነው። ስዊስ ፍራንክ ደግሞ በ184 ብር ከ48 ሳንቲም ተገዝቶ በ188 ብር ከ17 ሳንቲም እየተሸጠ ይገኛል። የኩዌት ዲናር ደግሞ በ481 ብር ተገዝቶ በ490 ብር ከ72 ሳንቲም እየተሸጠ ይገኛል። የቻይኒዝ ዩዋን ደግሞ በ20 ብር ከ75 ሳንቲም ተገዝቶ በ21 ብር ከ16 ሳንቲም እየተሸጠ ይገኛል። አረብ ኤሚሬትስ ድራም ደግሞ በ40 ብር ከ98 ሳንቲም ተገዝቶ በ41 ብር ከ80 ሳንቲም እየተሸጠ ይገኛል። በመጨረሻም የሳውዲ ሪያል ደግሞ በ40 ብር ከ13 ሳንቲም ተገዝቶ በ40 ብር ከ93 ሳንቲም እየተሸጠ እንደሚገኝ ነው የዛሬ የደረሰን መረጃ የሚያሳየው ይሄ በኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመን ነው። በሌሎች የግል ባንኮች ደግሞ በዛሬው ዕለት ዕለታዊ የውጭ ምንዛሬ ተመን ምን ይመስላል የሚለው እንመለከታለን። አዋሽ ባንክ በዛሬ ዕለት ዶላር በአዋሽ ባንክ በ150 ብር ከ88 ሳንቲም ተገዝቶ በ153 ብር ከ89 ሳንቲም እየተሸጠ ይገኛል። ዩሮ በ174 ብር ከ11 ሳንቲም ተገዝቶ በ177 ብር ከ60 ሳንቲም እየተሸጠ ይገኛል። ፓውንድ በ198 ብር ከ54 ሳንቲም ተገዝቶ በ202 ብር ከ51 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ181 ብር ከ39 ሳንቲም ተገዝቶ በ185 አምስት ብር ከ02 ሳንቲም እየተሸጠ ይገኛል ማለት ነው። የሳውዲ ሪያል ደግሞ በ42 ብር ከ75 ሳንቲም ተገዝቶ በ43 ብር ከ61 ሳንቲም እየተሸጠ ይገኛል ማለት ነው። የአረብ ኤሚሬትስ ድራም ደግሞ በ43 ብር ከ69 ሳንቲም ተገዝቶ በ44 ብር ከ56 ሳንቲም እየተሸጠ ውሏል። የአረብ ኤሚሬትስ ድራም ደግሞ በ43 ብር ከ69 ሳንቲም ተገዝቶ በ44 ብር ከ56 ሳንቲም እየተሸጠ ይገኛል ማለት ነው። ይሄ በዛ እለት በአዋሽ ባንክ የነበረው የውጭ ምንዛሬ ተመን ነው። እንግዲህ በዚህ መልኩ እለታዊ የውጭ ምንዛሬ ተመንን በኢትዮጵያ ንግድ ባንክና በአዋሽ ባንክ የዋለውን መረጃ ለእናንተ አድርሰንላችኋል። ከዚህ በተጨማሪ ደግሞ ሌሎች መረጃዎችን ከዚህም በኋላ በዚህ ቻናል ወደ እናንተ እናደርሳለን። እናንተ ደግሞ ወቅታዊ ጉዳዮችን በየጊዜው እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። የእኛ ፕሮግራም ዛሬ ይህን የሚመስል ነበረ። በቀጣይ በሌሎች መረጃዎች በሌሎች ቢዝነስ ነክ ፕሮግራሞች እስከምንገ እስከምንገናኝ ሰላም ቆዩ።